እንደምንለ የተወደ ፈተና አታግባን ከአድነን እንጂ መንግስት ያንተ ናትና፣ ሀይል ምስጋና ለዘላለሙ አሚን። በቤታችን ቅድስት ድንግል ማርያም ወይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ሰላም እንልሻለን። ሀሳብሽ ድንግል ነች፣ በስጋሽም ድንግል ነች። የአሸናፊ እግዚአብሔር እናት ወይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ የተባረክች ነች፣ የማኅፀንሽ ፍሬ የተባረከ ነው። ጸጋኔ ተመላሽ ወይ ደስ ሲበልሽ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንን ያሰሰረልን ዘንድ ለዘላለሙ አሜን

ሲሉ ቃል ወንጌል ምዕራፍ ሁለት ከቁጥር አንድ ኮነ በውጡ መዋእል ወፃ ትእዛዝ እምኀበ አውግስቶስ ቄሳር ከመ ይጸሐፍ ሁሉ ዓለም። በዚያ ወራት እንዲህ ሆነ ሕዝቡ ሁሉ ይቆጠር ዘንድ ከአውግስቶስ ቄሳር ትእዛዝ ወጣ። ይህም መጀመሪያ ቆጠራ ቄሬኒዎስ ለሶርያ መስል በነበረ ጊዜ ነበር። ሰው ሁሉ በየአገሩ ሊቆጠር ሄደ። ዮሴፍም ከናዝሬት አውራጃ ከገሊላ ወደ ይሁዳ ቤተልሔም ወደ ይሁዳ ቤተልሔም ወደ የምትባለው ወደ ይሁዳ ቤተልሔም ወደምትባለው ወደ ዳዊት ከተማ ሄደ። እርሱ ከዳዊት ከዘመዶቹም ነውና ጸንሳ ሳለችም ካጩለት ከማርያም ጋር ሊጻፍ ሄደ። ከዚህም በኋላ ከዚያ ሳሉ የምትወልድበት ቀን ደረሰ። የበፍሩልጇንም ወለደች። አውራ ጣቱንም አሰረችው፣ በጨርቅም ጠቀለለችው፣ በበረት አስተኛችው። በማደሪያቸው ቦታ አልነበራቸውም እና በዚያ መንደር እረኞች ነበሩ። ሌሊቱንም ተግተው መንጋቸውን ይጠብቁ ነበሩ። እነሆ የእግዚአብሔር መልአክ አጠገባቸው ቆመ፣ የእግዚአብሔር ብርሃንም በላያቸው በራ። ታላቅ ፍርሃትንም ፈሩ። መልአኩም እንዲህ አላቸው እነሆ ለእናንተና ለሕዝቡ ሁሉ ደስታ የሚሆን ታላቅ የምስራች ነግራችኋለሁና እነሆ ዛሬ በዳዊት አገር መድን ተወልዶላችኋል እና ይኸውም ቡሩክ አምላክ ክርስቶስ ነው። ለእናንተም ምልክቱ እንዲህ ነው፣ ህፃን አውራጣቱን ታስሮ በጨርቅ ተጠቅልሎ በበረቱ ውስጥ ተኝቶ ታገኛላችሁ። ድንገትም ከዚያ መላክ ጋር ብዙ የሰማይ ሰራዊት እግዚአብሔርን እያመሰግኑ መጡ። በሰማይ ለእግዚአብሔር ምስጋና፣ በምድርም ሰላም ፍቅሩ ለሰው ሆነ ይሉ ነበር። ከዚህም በኋላ መላእክት ከእነሱ ዘንድ ወደ ሰማይ ባረጉ ጊዜ እነዚያ እረኞች ሰዎች እነዚያ እረኞች ሰዎች እርስ በርሳቸው እንሄድ እስከ ቤተልሔምም እንዘዋወር እግዚአብሔር የገለጠንን የገለጠልንን ይህንን ነገርም እንወቅ አሉ። ፈጥነው ሄዱ። ማርያምንም ዮሴፍንም አገኟቸው፣ ሕፃኑንም በበረት ውስጥ ተኝቶ አገኙት። አይተውም የነገሯቸው ስለዚህ ሕፃን እንደሆነ አወቁ። የሰሙትም ሁሉ እረኞች የነገሯቸውን አደነቁ። ማርያም ግን ይህን ሁሉ ተጠብቀው በልቧም ታኖረው ነበር። እረኞችም መላእክት እንደነገሯቸው ባዩስ እና በሰሙት ሁሉ እግዚአብሔርን እያመሰገኑ ተመለሱ። ይቀለለን ፈተሰማይ ወምድር ትደቃ ትቃል ወሪቱ ለዚህ ጊዜ ላዳይሆ እዚህ በመቀጠል ያው ፕሮግራማችንን በጸሎት መጀመራችንን ክቡር ሊቀስልጣናት ቆሞስ አባ ዮሴፍ ደስታ የሀገረ ስብከታችን ዋና ስራ አስኪያጅ እንዲያስጀምሩልን በክብሮት እጋብዛለሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ምሕረትና ጨርነት ርህራይና ትዕግስት የባህሪ ገንዘብ የሆነ የአማልክት አምላክ የነገስታት ንጉስ የጌቶች ሁሉ ጌታ የሆንከው ገና ነው አምላካችን እግዚአብሔር ሆይ ከሳሰላ ስላደረስከን በዚህ ቦታ ደግሞ ስምህን እንድንጠራ እንድንዘምርልህ፣ ስለ አንተ እንድንነጋገር ስላሰባሰብከን እናመሰግንሃለን። ክብር ምስጋና ላንተ ይሁንልን። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ ብፁ አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ፣ የተወደዱና የተከበሩ አባታችን አራት ዓይና ቆሞስ አባ ገብረ ማርያም ጌቱ የደብረ ስብሐት ልደታ ለማርያም አቶ መጽሐፍ ተርጓሚ ምስክር መምህር የተከበሩ አባታችን መጋቢ ሐዲስ አባ ዲበኩሉ የደብረ ኤዶም ቅዱስ ያሬድ አንድነት ገዳም አስተዳደ አበምኔት የተከበሩ አባታችን ቆሞስ ዶክተር አባ የዲሆን የቅድስት ስላሴ መንፈሳዊ ዩኒቨርሲቲ መምህር የተከበሩ መምህራችን መምህር እየው ቢመኑ ሰባኪ ወንጌል የተከበራችሁና የተወደዳችሁ የገዳማትና የአድባራት አስተዳዳሪዎች፣ ክቡራን እንግዶቻችን፣ መምህራን ወንጌልና መዘምራን በዚህ ቦታ የተገኛችሁ ሁላችሁም አባቶች፣ እናቶች፣ ወንድሞች፣ እህቶች በልዑል እግዚአብሔር ስም እንደምንዋላችሁ እንደምንዋላችሁ፣ አሜን። ፍቅሮ የማያልቅበት ለቸርነት ወሰንና ደንበር ልክና መጠን የሌለው ሁልጊዜ የሚያዘንልንና የሚራራልን አባታችን አምላካችን ለወለ ባህር እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እጅግ ታላቅ ቀን ነው። ይህ መስቀል አደባባይ በዚህ መልኩ ለስብከተ ወንጌል ለዝማሬ፣ ለአገልግሎት በሚመች መልኩ ሰፊ ሆኖ መቀመጫው ተዘጋጅቶ ተመቻችቶ ከተሰራ በኋላ ለመጀመሪያ ጊዜ ስብከተ ወንጌል ጠቅላላ ጉባኤ ሲደረግበት ዛሬ መጀመሪያ ነው። ያውም ደግሞ በብፁዕ አባታችን አቡነ ዮሐንስ አባታዊ ቡራኬና ጸሎት መጀመሩ እንዲሁም ደግሞ በታላቁ ገዳማችን በደብረ ኤዶም ቅዱስ ያሬድ ገዳም ጀማሪነት መጀመሩ እጅግ በጣም ልዩ ያደርገዋል። ከዛሬ በኋላ እግዚአብሔር ቢፈቅድና ቢረዳን ሁላቸውም እንደምታውቁት አገረ ስብከታችን ልዩ ትኩረት ሰጥቶ ከሚሰራቸው ስራዎች የስብከተ ወንጌል እና የስልጠና መርሃግብር በመጀመሪያ በቅድሚያ የተያዘ በመሆኑ እግዚአብሔር ቢፈቅድና ቢረዳን በየሁለት ወሩ እና በየሶስት ወሩ እንዲሁ ጠቅላላ ጉባኤ የማድረግ ፕሮግራም አለ። በገዳሙ መጀመሩ ደግሞ ጉባኤውን የተሳካ የተቃና ዘላቂነት ያለው እንዲሆን ያደርገዋል እና በዚህ በመስቀል አደባባይ ፍቅር የምንሰብክበት ሌሎችን በወንጌል የምንስብበት ጥላቻን የምናስወግድበት ትግስትን መተሳሰብን የምናሳይበት ንጹህ የሆነ የክርስቶስ ወንጌል የምንሰብክበት እና ለማንኛውም የማያስገባ ማንኛውንም የማያስቆጣ ሁሉንም ደስ የሚያሰኝ መተሳሰብን መረዳዳትንና መተጋገዝን የሚያሳይ አብነት የሚሆን ጉባኤ ቀጣይነት ባለው መልኩ ይካሄዳል። በይበልጥ ደግሞ ታላቁ ገዳማችን ደብረ የዶም ቅዱስ ያሬድ ገዳም ደግሞ ታላቅ ገዳም መሆኑን የበረከት ቦታ መሆኑን ለሚማጸኑበት ደጅ ለሚጠኑት ተስፋ ያለው ገዳም መሆኑን የምናሳውቅበትና የምንገልጥበት ስለሆነ እጅግ በጣም ልዩ ያደርገዋል ጉባኤያችን ቅድም ፕሮግራም መሪው እንዳሉት በብፁዕ አባታችን አባታዊ ቡራኬና ጸሎት ተጀምረዋል ከአሁን በኋላ ዝማሬዎች እንዲሁም ደግሞ በተከበሩና እግዚአብሔር ጸጋውን ባበዛላቸው መምህራን የስብከተ ወንጌል አገልግሎት ለዛሬ ለነገና ከነገ ወዲያ እንማራለን። እንኳን ለዚህ ዕለት አደረሰን አደረሳችሁ። ጉባኤያችን በይፋ ተጀምሯል። እግዚአብሔር አምላካችን በመካከላችን ተገኝቶ የጎደለውን እየሞላ የጠመመውን እያቀና ከአባቶቻችን ከነቢያት ከሐዋርያት ከሊቃውንት ጋር ሆኖ ጉባኤያቸውን ያስተካከለ ያቃና ምስጢሩን የገለጠላቸው አምላካችን እግዚአብሔር ለእኛም የሚገልጥልን መልካም ፈቃድ ይሆንልን። እንኳን አደረሰን፣ እንኳን አደረሳችሁ። እግዚአብሔር ከሁላችን ጋር ይሁን፣ አሜን። ክቡር ስራ አስኪያጃችንን ቃሌዎት ያሰማልን፣ እግዚአብሔር ይስጠልን፣ የአገልግሎት ዘመናቸውን ይባርክልን፣ በእድሜ በጸጋ ይጠብቅልን። አሁን ከሰዓት ጋር ለመሄድ አጠር አጠር እያደረግ ወደ ፕሮግራማችን ቅደም ተከተል እንሄዳለን። ከዚህ በመቀጠል የዝማሬ መርሃ ግብር ነው ያለን። ክፍል አንድ የመጀመሪያውን መዝሙር የሚያቀርብልን ዘማሪ ዲያቆን መለስ አዲስ ይሆናል። መድረኩን ለወንድማችን እለቃለሁ።

ሚእኔ አንተ ቤት እኔ አንተ ፊት የምቆም ሰው አይደለም፣ ግን ፍቅር ዘላለም የሚመስል